በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በጥቅምት ሦስት በስንክሳር ታስበው የሚውሉ በዓላትና የወንጌል ንባባት አባ ስምዖን ሊቀጳጳሳት ወማርያም እህተ አልአዛር ወጊዮርጊስ ሐዲስ ወጎርጎሬዎስ ዘአርማንያ ወታኡድራ ቅድስት ሰማእት ዘነግ ምስባክ መዝሙር 79 ከቁጥር ዘጠኝ እስከ 10 ተከልከ ስረዊሃ ወመልአት ምድረ ወከደነ አድባረ ጽላሎታ ወአእጹቂሃኒ ከመአርዘግዚአብሔር የቅዱስ ዮሐንስ ወንጌል ምዕራፍ 15 ከቁጥር 1 እስከ አስራ ሁለት ያለው ኃይለ ቃል እንዲህ ይላል። እውነተኛ የወይን ሐረግ እኔ ነኝ፣ ተካዩም አባቴ ነው። በእኔ ያለውን ፍሬ የማያፈራውን ቅርንጫፍም ሁሉ ያስወግደዋል፣ የሚያፈራውን ቅርንጫፍ ሁሉ ግን በብዙ እንዲያፈራ ያጠራዋል። እናንተ ግን ስለነገርኳችሁ ቃል ፈጽማችሁ ንጹሃን ናችሁ። በእኔ ኑሩ እኔም በእናንተ። ቅርንጫፍ በወይኑ ግንድ ካልኖረ ብቻውን ሊያፈራ እንደማይችል እናንተም እንዲሁ በእኔ ካልኖራችሁ ፍሬ ማፍራት አትችሉም። እኔ የወይን ግንድ ነኝ፣ ቅርንጫፎቹም እናንተ ናችሁ። በእኔ የሚኖር እኔም በእርሱ ብዙ ፍሬ የሚያፈራ እርሱ ነው። ያለ እኔ ምንም ማድረግ አትችሉምና። በእኔ የማይኖር ቢኖር እንደ ደረቅ እንጨት ወደ ውጭ ይጥሉታል፣ ሰብስበውም በእሳት ያቃጥሉታል። በእኔም ብትኖሩ ቃሌም በእናንተ ቢኖር የምትሹትን ሁሉ ትለምናላችሁ፣ ይደረግላችሁማል። ብዙ ፍሬ ብታፈሩ ደቀ መዛሙርቴም ብትሆኑ በዚህ አባቴ ይከብራል። አብ እንደ ወደደኝ እንዲሁ ወደድኋችሁ፣ በፍቅሬም ኑሩ። የምትወዱኝ ብትሆኑ ትእዛዜን ጠብቁ። እኔ የአባቴን ትእዛዝ እንደ ጠበቅሁ በፍቅሩም እንደምኖር እናንተም ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ። ደስታዬ በእናንተ ይኖር ዘንድ ደስታችሁም ፍጹም ይሆን ዘንድ ይህን ነገርኋችሁ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የቅዱስ ጳውሎስ መልእክት ወደ ቲቶ ምዕራፍ ሁለት ከቁጥር አንድ እስከ ዘጠኝ ያለው ኃይለ ቃል እንዲህ ይላል አንተ ግን ለሕይወት ትምህርት የሚገባውን ተናገር። ሽማግሌዎችም ከዝሙት የነጹ የነቁና ብልሆች የሆኑ ዘንድ በሃይማኖት እንዳይጠራጠሩ እንዲፋቀሩና አስተውለው እንዲታገሱ ተናገር። ባልቴቶችም እንዲሁ በጠባያቸው የተቀደሱ የማያሙና ለመጠጥ የማይገዙ ይሁኑ። በጎ የሆነውንም ትምህርት ራሳቸውን ያነጹ ዘንድ ለሴቶች ያስተምሩ። ወጣቶች ሴቶችንም ባሎቻቸውንና ልጆቻቸውን እንዲወዱ ያስተምሩ። በእነርሱ ምክንያት አንድ ሰው እንኳን የእግዚአብሔርን ቃል እንዳይነቅፍ ራሳቸውን የሚገዙ ንጹሐን እንዲሆኑ በጎን እንዲሰሩ ጠባያቸውንና የቤታቸውን ስርዓት እንዲያሳምሩ ለባሎቻቸውም እንዲታዘዙ ይምከሯቸው። ጎበዞቹንም ሰውነታቸውን እንዲጠብቁ ብልሆችም እንዲሆኑ ምከራቸው። በበጎ ምግባርም ለሁሉ አርአያና ምሳሌ ሁናቸው። የሚቃወም ሰው በእኛ ላይ የሚናገረውን መጥፎ ነገር ሲያጣ እንዲያፈር አነጋገርህና ትምህርትህ አንድ ሰው እንኳን በማይንቀው ነውር በሌለበትና ሥርዓት ባለው አነጋገር በንጹሕ ይሁን። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የመጀመሪያው የቅዱስ ጴጥሮስ መልእክት ምዕራፍ አምስት ከቁጥር ሁለት እስከ አምስት ያለው ኃይለ ቃል እንዲህ ይላል በእናንተ ዘንድ ያሉትን የእግዚአብሔርን መንጋዎች ጠብቁ። ስትጠብቋቸውም እንደ እግዚአብሔር ፈቃድ በውድ እንጂ በግድ አይሁን፣ በበጎ ፈቃድ እንጂ መጥፎውን ረብ በመመኘትም አይሁን። ለመንጋው ምሳሌ ሁኑ እንጂ ሕዝቡን በኃይል አትግዙ። የእረኞችም አለቃ በተገለጠ ጊዜ የማይጠፋውን የክብር አክሊል ትቀበላላችሁ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያት ሥራ ምዕራፍ 20 ከቁጥር 28 እስከ 31 ያለው ኃይለ ቃል እንዲህ ይላል አሁንም በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ተጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ከእኔ በኋላ ለመንጋይቱ የማይራሩ ነጣቂዎች ተኩላዎች እንደሚመጡ እኔ አውቃለሁ። ደቀ መዛሙርትንም ወደ እነርሱ ይመልሱ ዘንድ ጠማማ ትምህርትን የሚያስተምሩ ሰዎች ከእናንተ መካከል ይነሳሉ። ስለ ቃሉ፣ የቃሉ ባለቤት ለልዑል እግዚአብሔር ስሙ የተመሰገነ ይሁን። ምስባክ መዝሙር 44 ከቁጥር 9 እስከ 10። አዋልደ ንግሥት ለክብርከ ወተቀውም ንግሥት በየማነከ በአልባሰ ወርቅ ውፅፍት ወሁብርት። የቅዱስ ሉቃስ ወንጌል ምዕራፍ አስር ከቁጥር 38 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። ከዚህም በኋላ ሄደው ወደ አንዲት መንደር ገቡ። ማርታ የምትባል አንዲት ሴትም በቤቷ ተቀበለችው። ማርያም የምትባል እህትም ነበረቻት። እርሷም ከጌታችን ከኢየሱስ እግር አጠገብ ተቀምጣ ትምህርቱን ትሰማ ነበር። ማርታ ግን ብዙ በማዘጋጀት ትደክም ነበር። ቆማም ጌታዬ ሆይ እህቴ ትታኝ ብቻዬን ስሰራ አያሳዝንህምን? እርጃት በላት አለችው። ጌታችን ኢየሱስም መልሶ እንዲህ አላት፦ ማርታ ማርታ፣ በብዙ ነገር ትደክሚያለሽ፣ ትቸገሪያለሽም፣ ታዘጋጅያለሽም። ጥቂት ይበቃል፣ ያም ባይሆን አንድ ይበቃል። ማርያምስ የማይቀሟትን መልካም እድል መረጠች። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን።